ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁ በዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁኝ። አቃለሁ ጠፍቻለሁ። የመድሀምን ስራ እንደማዕከትም ታውቃላችሁ። በተለይ ደግሞ ቤሩት ላይ ያላችሁ ክረምት ሊገባና ሊወጣ ሲልም ወይንም ገብቶ ወይም ሲወጣ ጣራ ግድግዳው በሳፋ ተዘፍዝፎ እንደሚታጠብ ታውቃላችሁ። ከዚህም በፊትም በቲክቶክ አሳይቻችኋለሁ በቪዲዮና፣ ያ ነገር ይዞኝ ነው ክረምት መግቢያ ላይ እንግዲህ ያው ሄል ያመልጥ ያለ ጉልበት ይበላል ብለው እንግዲህ በዚህ በዚህም እያሉኝ ስለሆነ ነው ከእንግዲህ ወዲህ በተቻለኝ መጠን ፖስት አደርግላችኋለሁ። አልጠፋም። አንዳንድ ድምጽ መግ ድምጻችን ማስተጋባት አማርኛው ይጠፋብኝ። ምሬ ነው ብላችሁ እ የአማርኛ እንዴት ትጠፋለህ? ለማንኛውም አንዳንድ ቦታ ድምጻችን ልናስተጋባበት የምንችለው ወይም አንዳንድ ምክር ልንለግስም ልንለገስም የሚቻልበት ቦታ ላይ አንዳንድ ልክ ልኩ መነገር ያለበት ሰው እንግዲህ ከዚህም ከዛም እያልኩኝ ለማስተካከልና ለማስተካከል እሞክራለሁኝ። ለማንኛውም ዛሬ የመጣሁበት ጉዳይ እንዲህም ይቻላል እንደኛልኩትኝ ተው ሴቶች ልብ ግዙ። ልባችን ልክ እንደ ጡታችን አይንጠልጠል ብዬ ብዙ ጊዜ ብለፈልፍም ብናገርም አንዳንዶቻቸው ግን የበግ መረቅ ይሆናሉ። እስካሁን ያለቁ በቆቅ ዘመን በግ የቆቅ መረቅ መሆን ነው እንጂ ምሬ ነው ብላችሁ። በተለይ በተለይ አግብታችሁ የምትመጡ አሁን አሁን ላይ ወንዱም እኮ ማለት ነው ሽማግሌ ልላክ፣ ግድ የለሽም፣ ላግባሽ ላግባሽ፣ በእኔ ይሁንብሽ፣ አብረን ንኑር ብሎ ያዙኝ ልቀቁኝ ይላል። ልክ ካገባትና ሰማንያ ቦቀ ቦቅ ካረገችለት በኋላ ምን ይመስልሻል? እንደው ታውቂያለሽ፣ ያው ኑሮም ከበደ፣ ጣራ ወጣ፣ መኖር አልቻልንም። በቀን ሶስት መብላት አልቻ አበላሻለሁ ብሎ መሰለኝ የምታገባት አልቻልንም ብሎ እትትትት ብሎ አሳምኖ በቃ ላስዳ በስዳ ሳምንት ሳምንት ሲያደርጋት በቃ ሴቶች እንደው ሳምንት ሳምንት ሲደረጉ ውሃ ሙክክነው የሚሉት በቃ አረብ ሀገር ሄደሽ ብትሰሪ እኔ ደግሞ እዚህ ያለውን ነገር ባመቻች ይላል ማለት ነው ልክ እኮ ነ ከዚህም ከቤተሰቡ ምናምን ይበዳደሩና እንግዲህ ወደ አረብ ሀገር ይልካታል። ከዛ ወርከወር ወርከወር እሱ ውጭ ይላል፣ ስራ አይሰራም። ወርከወሪያችን ደግሞ ደመወዝ እየተቀበለ አሸሸ ገዳሚ። ያልተሰራበት ገንዘብ ለማውጣቱ እናቴ ቀላል ነው። ያልሰራችሁትን ገንዘብ ስታወጡ አስስቱ ምኩ አሁን ከቤት ልጅ ሆነን ልጅ ሆነን አሁን ሀምሳ ብር ሲሰጠን ሀምሳ ብር በድሮ ጊዜ እናቴ ገንዘብ መስለዋል። ገንዘብ ነው በቃ ዝም ብሎ ገንዘብ አለም ገንዘብ ገንዘብ ብለ በሚጨርሰው ማለት ነው ታውቃላችሁ። ሀምሳ ብር ድሮ እንዳቴ ዘንቢል ይዞ ሄዶ ዘንቢል ሞልተው ነበር የሚመጡት እናቶቻችን። እና አሁን በእናንተ ዘመን ነው እንጂ ኑሮ የተቃጠለበት በማዳት ነው በእናንተ ነው። ለማንኛውም ማለት ነው ያን የሀምሳ ብር ተሰጠ። በሀምሳ ብር ሰው መስቲካ ይመጥ መስቲካ ድሮ አስ አስር ሳንቲም ሀያ አምስት ሀያ አምስት ሳንቲም ሳንቲም ቤት አለ። ግን አሁን ሀያ አምስት ሳንቲም እና ሀምሳ ሳንቲም አለው እንዴ ግን አሁን እርግጠኛ የሉ አምስት ብር ራሱ እየጠፋ ነው እየተባለ ነው እና የብር ንብላቸው በሀምሳ ብር ከረሚላውን መሲካውን ቁጆሮ በአንድ የገዝተንበት ነው ንመጣው አልወጣም። አናቅም ገንዘቡ እንዴት እንደመጣ ታቃላችሁ። ማዘርና ፋዘር እንዴት ደባ ቀና ብለው እንደሚያመጡት በቃ ፋዘር ደግሞ የተቀበለቀን የተቀበለ ቀን ሀምሳ ሀምሳ ብር ሲለቅበት የአጭር ሀምሳ ብር በአንድ ቀን ነው በቃ፣ መስቲካ ኮሹሩ ምናምን ተበልቶበት የሚያልቀው ማለት ነው እና ያልተሰራበት ገንዘብ ልክ እንደዚህ በአንድ ቀን ካላወደሙ አላርፍም ነው የምትሉት። አልተሰራበትማ ገንዘቡ እንዴት እንደመጣ እናውቅም። ደክመን ስናመጣው ነው እና በዚህኛው በዚህኛው አገላብጠር የምንጠቀም እችኛ ነገ እችኛዋን ማ ስለጠቀም ቆራቴ የለፈኝ እያልን ነው የምናጠፋው። ስንሰራና ለፍተን ጥረን ግረን ስናገኘው ማለት ነው። ያልተለፋበት ገንዘብ ግን አሸሼ ገዳሜ ነው። በተለይ በተለይ አግብታችሁ የምትመጡ ሴቶች አረብ አገር አግብታችሁ ሰማንያ ፈርማችሁ የምትመጡ ሴቶች ተጠንቀቁ። በጣም በጣም ተጠንቀቁ። ይህ በፍቅረኝነት ሂደት ላይ የምትበሉ እናንተ ተዉት፣ ችግር የለው። እናንተ እያወቃችሁ ነው እየተበላችሁ ያላችሁት። የማታውቁትን ያልዳበሳችሁት፣ ያልዳሰሳችሁት፣ ያልተጨበጠ ነገር ላይ የላካችሁ ማለት ነው። የተጨበጠ ጉዳይ ነው ብላችሁ ደግሞ አግብታችሁ መታችሁ የምትበሉ ሰዎችን ተጠንቀቁ። ቢያንስ አስራ ስድስት ዓመት ገንዘብ ዝም ብሎ ሲላ ገንዘቤ፣ እንደው ምን ላይ ያሳረፍከው አይባልም አግብታችሁ ደግሞ አስራ ስድስት ዓመት ለምን ትሰራላችሁ? አግብታችሁ ከመጣችሁ ሁለት ዓመት በሁለት ዓመት ሸረሽ ቼካፕ አርጊ፣ ገንዘብሽ ምን ላይ እንደዋለ ሁለት ዓመት ሶስት ዓመት የምሬ ነው ብላችሁ በሁለት ዓመት ውስጥ ሄዳችሁ ማየት አለባችሁ። በቡካችሁ ማይገባ ከሆነ ለባላችሁ ምትልኩ ከሆነ አግብታችሁ ከመጣችሁ የሁለት ዓመት ገንዘባችሁ ምን ላይ እንደዋለ ሄዳችሁ አይታችሁ መምጣት አለባችሁ። ሂዱ። እየሄድን እያየረው ስንመጣ ነው ተስፋም ኢነርጂም የሚኖረን አስራ ስድስት ዓመት ሙሉ ቁጭ እንደ ለምንድነው ያገባሽው ካዳ የተጋባችሁበትን ጣዕም ካላየሽው ምን እንደ ተው እንጂ በተቻለ መጠን ሳታገቡ በፊት ተፍ ተፍ ተፍ ለማለት ሞክሩ። የሆኑ ነገር ለመያዝ ከተጋባችሁ በኋላ ደግሞ ችግርንም ማግኘቱንም ማጣቱንም ጨውም ይቸግራል አላቃሉ ያን የጨው ችግርም አብራችሁ ተወጡት። ከተጋባችሁ ይቀር ተራርቆ ኑሮ በተቻለ መጠን ላለመ ሙከር በቃ አለም መሞከር ከሞከራችሁት ክፍተቱን ቢያንስ በተቀራረበ ሁኔታ ለማገናኘት መሞከር ነው። አስራ ስድስት ዓመት ኢትዮጵያ ለመግባት አግብቻለሁ ብላ ለዛ ባል ግን እየተላከ ነው። አስራ ስድስት ዓመት ለባሌ እያላክሽ ነው ለባሌ ነው ብላ አስራ ስድስት ዓመት እየላከች ነው። ያየሁት ቪዲዮ እንግዲህ እንደዚያ ነው። አስራ ስድስት ዓመት ለባሌ ነው የምልከው ብላ ትልካለች። አስራ ስድስት ዓመት አንድ መድሃኒት ቤት አስራ ስድስት ዓመት ኢትዮጵያን አታውቀውም። እንግዲህ በ16 ዓመት ስንት ነገር ተቀይሯል፣ ስንት ነገር። የምሬ ነው ምላችሁ። እኔ በሶስት ዓመቴ እንግዲህ አሶስት ዓመት ሆኖኛል። በሶስት ዓመቴ ስንት ታሪክ ተቀይሯል መሰላችሁ? አሁን ስሄድ እንደነበረ አላገኘውም። ሁኔታዎችን ኢትዮጵያን፣ አኗኗሩ ገንዘቡም ተቀይሯል። የምሬ ነው ምላችሁ። እኔ ባለፈ ሄጄ ሁለት መቶ ብር ድፍኖ ነዋል መቶ ብር እየመሰለኝ እየሰጠው አላቅማ። ይህን ገና ሀሁ ይህ ብዬ መማር አለብኝ። የኑሮ ሁኔታ ተገለባብጧል። ጥለሜ የመጣ ነው አይነት ሁኔታ አይደለም ያለው እና አስራ ስድስት ዓመት ሙሉ ባሌ፣ አስራ ስድስት ዓመት ሙሉ ከአስራ ስድስት ዓመት በኋላ ሄጄ ባልና ሚስት እንሆናለን ነው። በተለይ ሴቶች ጊዜያችሁን ተጠቀሙበት። የምሬ ነው፣ ሲሪየስሊ ተጠቀሙበት። ካገባችሁ በኋላ ይህን ያህል ረጅም እድሜ አትቆዩ። አሁን ይሄ ሌላ ግብቶ ራሱ ቢኖር አይፈረድበትም። የምሬ ነው ብላችሁ ግን በጣም የሚፈረድበት ነገር ምንድን ነው ምንድን ነው ብትሉ አስራ ስድስት ዓመት ሙሉ ገንዘቧ መብላቱ ነው ማርዬ ፍቅርዬ ላኪ ጎደለ ወር እስከሚ አንዳንዴ በነገራችን ላይ መዳን ቤት የምንሰራ ሰዎች በየወሩ ገንዘብ ላይሰጥ ይችላል ኢትዮጵያ ያለ ሰው ግን በተለይ በተለይ በተለይ እንዲህ ልክ እንደሱ እንደ አስራ ስድስት ዓመት እየሰራች እንደላከችለት ገንዘቡን የሚጠባበቅ ሰው አለ ደረሰ አልደረሰ እናንተ ወሩን አታውቁት እንዴ? ባለፈው ወር እኮ የተቀበልሽው በዚህ ወር ነው የላክሽልኝ፣ በዚህ ወር ነው ይላል። ወር ከወር ላይሰጥ ይችላል። በሁለት ወር በሶስት ወር ሊሰጡ ይችላሉ። ገባችዋል? ወር ከወር በየወሩ በየወሩ በየወሩ እየጠየቃችሁ ልክ እንደዚህ የምትበሉ በተለይ በተለይ በተለይ የአረብ ሀገርን ገንዘብ አስባችሁታል? ሰርታችሁ ሰርታችሁ ሰርታችሁ እናንተ አስባችሁ የመጣችሁት አላማ የለም፣ ጉልበት የለም፣ አቅም የለም፣ ጤና የለም። ኢቨን፣ እኔ የአረብ ሀገር ሴቶች ማለት ነው፣ አረብ ሀገር የደከሙ ሴቶች ሞታቸውን ቢመኙ እኔ አንድም ነው ማላዝንባቸው። አሁን ብዙ ጊዜ የራሳቸውን አጠፉ ከፎቅ ላይ ወድቀው። ስሜቱን የሚያውቀው ነው የሚረዳው፣ ያሉበትን ሁኔታ እነሱ ነው የሚያውቁት። ምን አይነት ቁስለትና ምን አይነት ህመም ላይ እንደሆኑ እነሱ ነው የሚያውቁት። ሲሪየስ ሊ እኔ ራሴን አላጠፋም። ላቅ ለፈራጁ ድንበር ላይ ሆኖ ለሚፈርደው ቀላል ነው። ያልተነካሰው ግልግል አያውቅም፣ ያልደረሰበት ስቃይ አያውቀው። ህመሙና ስቃዩን የሚያቀው ነው የሚያቀው በቃ የኖረው እዛ ቦታ ላይ የቆመው ሰው ነው የሚረዳው ማለት ነው። ግን በቃ እስኪ ንቁ። የተበላችሁ ተበላችሁ፣ የረፈደባችሁ ረፈደባችሁ። ትናንትና ላይ እንደዚህ አስራ ስድስት አመት ነው እንዴ ላካችሁ። ከሌላ አግብቶ ከሌላ የወለደውን ልጆች የምታሳድጉ እናንተ በቃ እሺ ይሁን አንዱ ራሱ ሰባት አመት ሰርታ ታስተምረዋለች እንግዲህ አይስኩል ስኩል ላይ አስራ ሁለት ላይ ፈተና ሲፈተኑ አብሮ አደጉ ናቸው። አብሮ አብሮ አደግ እየከዳ ነው በአሁኑ ሰዓት፣ የምሬ ነው የምላቸው። አብሮ አደግ ሰው ላይ እንዲህ እንደ ሙጫ አፍጣበቁ። ሰውን እንደ ፈጣሪ አትመሩ። ሰው ከአዲ ነው የምሬ ነው የምላቸው። ከአዲ ቤተሰብ፣ ቤተሰብ ሊከዳ ይችላል። ኧረ እንደ እሷ እኮ እናቴ ናት እሷ እኮ አባቴ ነው እሱ እኮ እንዲህ የለም ሰው ሰው እስካሁነ ድረስ የሆነ ሰዓት ላይ ሳት ይት በጣም በከውልክራ ታገኙት ይችላል ያኔው ማለት አይደለም ጠንቀቅ ማለት ነው በቃ እንደሚሆን እንደሚ ያ ነገር እንደሚፈጠር ማወቅ አለብህ። አንተም ከሀዲ ሆነህ ትገኛለህ። በቃ እኔም ራሴ በቃ ሁላ ራሳችን ለራሳችን ከሀዲ ሆነን ልንገኝ ይችላል። አይታወቅም ራሳችን የት እንደምናገኘው ነገ እጣፋንታ የት እንደምታውለን አናውቅም። ግን አሁን እንወቅበት አሁን ሰው እንኳ አንዴ ይሳሳታል። አንዴ ሳታውቁ ልትበሉ ትችላላችሁ፣ ልትሰጡ ትችላላችሁ። አምስት ዓመት ከሰጣችሁ በኋላ ቢያንስ አስራ ስድስት ዓመት አስቡት። አስሩ ብሬት እየገባ ነው። ብሬ ደረሰ ብሬት ነው ያለው። ብሬ ላይ ምንሰራው? እድሜ ላይ ምንሰራው? ትላንት ትናንትና ያለፈው እድሜ በምን አይነት መልኩ ነው ያለፈው? ነገንስ ምን ማሻሻል አለብኝ? ማንቃት አለበት። ሴቶች እንዴ ንቁ፣ በተለይ አረብ ሀገር ያላችሁ በተቻላችሁ መጠን ንቁ። የእውነት ነው ብላችሁ እድሜያችን እንደዋዛ ነው። በመሸ በነጋ ቁጥር ተመሳሳይ ላይፍ፣ ተመሳሳይ ማንነት። ምንም የተሻለ ነገር የለ፣ የተሻለ ላይፍ የለ እኛ ያሰብነው እኛ የምናስበው የምናቅረው ሌላ የሚሆነው ሌላ። እኛ የምናስበው በምዕራብ የሚሆን በሰሜን እኛ ያሰብነው በቃ ፎቅ ገንብተን ቤት ሰርተን ኑሮ ስራ አመቻችተን ልክ ያሰብንበት እድሜና ያሰብንበትን አመት ሰርተን ስናየው እራሳችን ጫማ አልቀየርም። እዴ ይህና አመሰርቼ ጫማ አልቀየርኩ፣ ጥቡቆን አልቀየርኩ። ምንድን ነበር የሰራሁት? የት ነበር? ወይኔ እድሜ ሄደ። ሳላገባ ሳልወልድ እድሜ ይሄዳ፣ ጫሜን አልቀየርኩ፣ ቤት አልሰራው፣ ልጆች አልወለድኩ። ከደገር እንደናገጣለን ወደ ኋላ መልስን ያላስ ማን አስተካክለው ነገር ይሆንብናል። እና ዛሬ እንንቃ። ኢብን እንኳን በቃ ቢያንስ ሌላ ነገር ባናደርግ ከራሳችን ጋር ነው፣ እኛ የደከምንበትን ነገር እኛ እንድንጠቀመው እድሉን እንስጥ። እንንቃ። አግብታችሁ፣ በተለይ በተለይ አግብታችሁ የምትመጡ ሰዎች ንቁ! ንቁ! ሙሉ ለሙሉ ያን አግብታችሁ የመጣችሁትን ሰው አትደገፉት። አትመኑት፣ አይደለም እመኑት፣ ግን ሙሉ ለሙሉ አትደገፉት። በአሁን ሰዓት ከፈጣሪ ውጭ ሙሉ ለሙሉ የምንደገፈው አይነት ሰው እንደሌለ ነው የምነግራችሁ። የምሬን ብላችሁ ብትንገላገዱን ብቻችሁን ቆሙ፣ ከፈጣሪያችሁ ጋር ተጣበቁ፣ ፈጣሪያችሁ ሙሉ ለሙሉ ተደገፉ። በቃ ሰው ላይ አትደገፉ። የምሬን ብላችሁ አገባሽ አትደገፊ፣ ነገ ከእንደመፈጠርሽ ሊረሳሽ ይችላል። የበሬን ምላቸው አትደገፉ። በቃ ማለት እመኑ አፍቅሩን፣ ኢኖ ይሄ በቃ ይሄ ልክ ነው። መቼም ተፈጥሮን አንቀርፈውም፣ ግን አትደገፉ። በተለይ ደግሞ አትቆዩ። ለዛም ሰው ከባድ ነው በእርግጥ አስራ ስድስት ዓመት፣ ያው ገንዘቧንም በልቶ እድሜዋንም በልቶ ሁለ ነገሯን ባዶ ነው። እኔ አንዳንዴ ማሰቢያችን ይደፈራል በልኛ፣ ግን ሴቶች አስራ ስድስት ዓመት ሰርቼ ልክለት ከዛስ ከዛስ በኋላ ህጂ ከዛ ነው አብሬ የምኖረው። ከ16 አመት በኋላ እንደ ስንጋባ ቢያንስ 20 አመት ብንጋባ 16 አመት 30 ደረታው ሴቶች፣ ንቁ የምሬላችሁ፣ ንቁ በቃ መቼ፣ እንዴት፣ ወዴት ምን መቼ መሆን እንዳለበት ንቁ። በቃ ማለት መሰራት ያለበት ድረስ ሰርታችሁ የሆነ ጋብ በቃ ኖ፣ በቃ ይበቃል። ይሄ ይህን ደግሞ ይጅል አስተካክል ማለት ማለት ሞክሩ። በተለይ አንዳንዴ ባሎች ስራ የለም ስራ ጠፋ ብለው ቁጭ ብሎ የእናንተን ደሞዝ ይጠብቃሉ። ኖ በይ ተፍ ተፍ ይበል እሱም ባለው አቅም እንዴ። ኖ ካላልሽ ከባድ ነው። አንዱ ብቻ ሳቢ ሌላው ተሳቢ ሲሆን ይከብዳል። ትዳር ሁለቱም መሳብ አለበት። እንዴ ሁለቱም በሬ ቀንበር ተሸክሞ ሲስቡ ነው ማረሻው በስነ ስርዓት የሚያርሰው። አንዱ እየሳብ አንዱ ወደኋላ ቢስብ ማረሻውም ወደፊት አይሄድም። ሆነ ሴታብ ላይ ነው መሀል ላይ ነው የሚቀር። አንዱ በሬ ወደኋላ ኋላ እየጎተተ አንዱ ወደፊት ቢጎት ከባድ ነው። ሁለቱም ባላንስ አርግተው ሲራመዱ ባላንስ አርግተው ሲሸከሙ ነው ኑሮም ትዳር የሚሄደው ማለት ነው። እና እንደዛ ለማድረግ ሞክሩ። በተለይ ሴቶች ንቁ። አረብ ሀገር ያላችሁ በተቻለ መጠን ከእንግዲህ ወዲያ አልጠፋባችሁም። ቶሎ ቶሎ ለመምጣት እሞክራለሁ። ወዳችኋለሁ። ከኔ ጋር ቻው ብያለሁ።